ሚሉት ነው። የለሱ አይገባውም። ግን የኢትዮጵያ ሕዝብ ጸሎት የነዘላለም ልፋትም ከንቱ አልቀረም፣ ልፋታቸው ፍሬ አፍርቷል ማለት ነው። እንኳን ደስ አላችሁ። በእውነት በጣም ደስ ነው ያለኝ። እንኳንም ተገኘ፣ ዋናው በሰላም መገኘቱ ነው ማለት ነው። የነስራይን በእውነት በእውነት ያሳዝናል። ግን ሀገራችን በወንጀል ጭም ልቅልቅ ማለቷ ማለት ነው። ሰላም ተነስጠን እንዴት አላችሁ የዩቲዩብ ቤተሰቦቼ? ሰላም ሰላም ብያለሁ። ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን ፍቅሩን አንድነቱን ይስጠን ማለት ነው። እንግዲህ እንደዚህ ወንጀለኛ በዛበት ሀገር ውስጥ በጣም ነው የሚያሳፍረው የሀገራችን ሁኔታ ማለት ነው። እና እንግዲህ እንደተለመደው ለቤቴ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለነባሮች መታችሁ ስለምታበረታትኝ ከልብ አመሰግናለሁ። ፈጣሪ ያክብርልኝ። እንግዲህ ዛሬም ወደ ያዝኩት ቪዲዮ እጅ ያለው ማለት ነው። እንግዲህ በቅድሚያ እንኳን ደስ አላችሁ የነስር አይን ቤተሰቦች የምትወዱት ሰላማችሁ ይብዛ። በጣም ደስ ያለኝ ምን እንደምንራሱ አላቅም። በእውነት በጣም ነው የተደሰትኩት። በዚህ አይነት መልኩ ግን እንደዚህ የከብት ማደሪያ ውስጥ እጁን እግሩን በሰንሰለት አስሮ የከብት ማደሪያ ጉሮን መሆኑ አይደለም ከብቶችም ያድራሉ። ግን በጣም የሚገርመው ልብሱ እንደዚህ በጫጭቀው የከብት አዛባ ውስጥ በሰንሰለት ታስሮ በእውነት በጣም ነው ያዘንኩት፣ ማለት ነው። ግን ዋናው እንግዲህ በሰላም በጤና ምንም ሳይሆን መገኘቱ ነው ማለት ነው። እና ይገርማል፣ በእውነት ይገርማል። ምን እንደምን ራስ ግራ ገብተኛል ማለት ነው። እና እንግዲህ አቶ ዮሴፍም ሄዶ ይሄ ልጅ እዚ ቀመጥ ብሎ ያስቀመጠበት ቦታ አቶታል። ልጁ ደግሞ እንደምታዩት በጣም ፍራች አለበት፣ ፈርቷል። እንኳን ለራሱ ለአቶ ዮሴፍ ቤተሰቦች ራሱ የፈራው ማለት ነው። ለዘላለም ፈርቷል ማለት ነው እና ከኋላ ክማን እንዳለ አታቅም። እኔ እኮ አለቃክ ነኝ ሲለው እንኳ እየተማቀክ የምን አለቃ እኔ እኳ ለዛሬ አላየውክም ያየውክም ዛሬ ብቻ ነው። ስለዚህ ማቀ ጉዳይ የለም ብሎ እንግዲህ አንድ ሁለቴ የጫማ ጠፊ ከቀመሰ በኋላ ይመስለኛል ያለበትን የራስ ጉዳይ እንግዲህ አያገባኝም ብሎ ሄዶ ቦታውን ያሳያው። ልክ እዛ በረት ውስጥ የደፈልገው ብሎት ነበረ። እንደውም አትክፋኝ እያለ በጣም ነበር ሲያመናጭቅ። የነበረው ወንድ ልጅ ሆናችሁ ደግሞ በወንድ ልጅ ላይ እንደዚህ አይነት ጨዋታ የምትጫወቱ ብር ነው ብር በቃ ብር ታለ። የሰው ህይወት እንግዲህ እንዲህ እየጠፋ ነው ማለት ነው። እንግዲህ አቶ ዮሴፍ ተናግሯል። አሁን ተደርሶብኛል፣ ከዚህ በፊት አንተን ብቻ አይደለም ብዙ ልጆችን አምጥቼ እንደዚህ አስጠብቄ አውቃለሁ፣ ስለዚህ ለአንተ አዲስ ሊሆን ይችላል ብሏል። እሱ እንግዲህ የፈራው የልጆቹን አጎት ይመስለኛል። የልጆቹን አጎት ስለፈራ እኔም እሞታለሁ ብሎ ፍራቻ ስላደረበት ነው። ልጁ በጣም ይፈራውና እና ከመሞት ብታሰር ይሻላል ብሏል ማለት ነው እንግዲህ ይህንን ተተናገርኩ እሞታለሁ እያለ ነው። እንግዲህ ምስጢር አላወጣም ብሎ ከዛ በኋላ አንድ ሁለቴ ሲጀለጥ ነው ሚስጢር ያወጣው ማለት ነው። ለማንኛውም ግን ይህን እስራኤል ያው ወደ ሆስፒታል ሄዷል። ግሉኮስ ተደርጎለታል። እንግዲህ ፈጣሪ ይማርክ በእውነት ይታመማችሁ

ሩቅ ነው ብዬ አላስብም፣ ማለት ነው እንግዲህ በዚሁ አጋጣሚ ዘላለምን በጣም በጣም በጣም ልናመሰግነው ይገባል። ዘላለም እንግዲህ ድጋሾ ዩቱብ ቻናል ያለው ነው ማለት ነው። ወንድሜ ወንድሜ እያለ በጣም እንግዲህ ሲያፈላልገው ሲሮጥለት የነበረ ወንድማችን ነው ማለት ነው እና እግዚአብሔር ለነሱ ቃላት የለንም እንደገና አብረዋቸው ላሉት የሕግ አካላቶች በሙሉ ከካሜራ ጀርባ ለነበሩ ምስጋና ማቅረብ እንፈልጋለን። ሁላችሁም እንግዲህ በየሃይማኖታችሁ ስጸልዩ ለነበራችሁ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። የሰው ደስታ የማያስደስተው ሴጣን ብቻ ነው እንደኔ ማለት ነው። እና የሰው ደስታ የማያስደስተው ሰው የለም በመገኘቱ ልፋታቸው ሁሉ ፍሬ በማፍራቱ እኔ በጣም ተደስቻለሁ። በጣም ማለት ነው። በመገኘቱ እንግዲህ አቶ ዮሴፍ ባይገኝ እነስራኤል አይገኝም ማለት ነው። ከቦታ ቦታ እንግዲህ እየቀየሩ ይሄንን ልጅ ሲያሰቃዩት ነበረ። አምስት ቀን ነው ስድስት ቀን ማለት ነው እና ሾፌሩ እንኳን የተገኘው በስድስት ቀን ነው። የሚገርም የሚገርም ነው ግን ልፋታቸው ከንቷ አልሆነም ከንቱ አልሆነም ማለት ነው። ይገርማል። ብዙ አቅደውለት ነበረ፣ ብዙ ዓላማ ይዘውለት ነበረ። ግን ሰው ካሰበው ፈጣሪ አሰበው ስለሚበልጥ ፈጣሪ ባለቀን ተታገተበት ቦታ ለቦታ ቢቀያየሩ ተገኝቷል ማለት ነው። እግዚአብሔር ይመስገን። ዋናው በጤናው መገኘቱ ነው። ዋናው ምንም ሳያረጉት መገኘቱ ነው ማለት ነው። ይሄ ሁሉ እንግዲህ ብር ነው አይደል? ሰውን እንዲህ የሚያደርገው በቃ፣ ትንሽ ሀብት ያላችሁ ሰዎች፣ ትናንሽ ልጆች፣ ወጣቶች እንኳን ሰርተው እኔ እንጃ ተሸክመው እንኳን የቀን ስራ እንዳይበሉ በወንጀል እንዲጠለፉ፣ ወንጀል ውስጥ እንዲገቡ፣ ያልሆነ ነገር እንዲሰሩ የምትገፋፉ ልቦና አይስጣችሁ። አቶ ዮሴፍ እንግዲህ ከአንድም ሶስት ሚስት ይዞ ከአንዷ ጋር እልፍ ይላል፣ ወደ አንዷ ይሄዳል። እንግዲህ ሶስቱም የማይተዋወቁ ነገስ ይሄ ቪዲዮ ከታየ ልጆች ሲያዩት ሲያድጉ ምን ይላሉ ምን ይሰማቸዋል ማሰብ እኮ አያውቅትም ማሰብ አያውቅትም ማለት ነው በእውነት የዘራችሁትን ነው የምታድሩት ብዬ ነው የማስበው እኔ በበኩሌ ለማንኛውም እኔ በቃ ደስ ስላለኝ ደስታዬን ለመግለጽ ነው የመጣሁት በድጋሚ እንኳን ደስ አላችሁ የኢትዮጵያ ህዝቦች የነስራይል ወንድማችንን የምትወዱ በቃ የምትወዱ ቀን ከሌሊት ስትጸልዩለት የነበራችሁ በእውነት የነበራችሁ፣ እንኳን ደስ አላችሁ። የእናቱ ጸሎት የኛ የእናታችን ብል ይሻላልና እኛ ደርባባዋ እንኳን ደስ አላችሁ ማለት እፈልጋለሁ። በተረፈ ፈጣሪ እንግዲህ ድኖ ደግሞ ያለውን ነገር እንደሚያስረዳ ምንም ጥርጣሬ የለንም። በቅርብ ድኑ ደግሞ እንግዲህ እስከ ዛሬ ያሰቃያችሁት በሕግ እንደምትቀጡ ማወቅ አለባችሁ፣ እንደምትጠየቁ ማለት ነው። ይህን ህል እኮ አገሩ ጠፍቶ አልጠፋም፣ እግዚአብሔርን ጠፍቶ አልጠፋም ማለት ነው። ብቻ እኔ ደስ ስላለኝ ነው። ሁላችሁም የነስር አይንን እንኳን በሰላም ተገኘ እያላችሁ እንግዲህ ሰብስክራይብ እያደረጋችሁ አበረታቱት ዘላለምንም እንደዛው ማለት ነው። ሽልማት ይገባዋል፣ ሽልማት ይገባዋል ማለት ነው። ጀግኖች ናቸው፣ በእውነት ጀግኖች ናቸው። ሳላደንቃቸው አላልፍም። አብሮ ያልተዋለደውን ወንድም እያለ ሲያበረታታው ሲፈልገው ነበርና በጣም ነው ደስ ያለኝ። እና ወሬ እንዳልደጋግም፣ ወይኔ እንዳልደጋግም እንደተለመደው እንግዲህ ለቻናል የአዲስ ዜናዎች ሰብስክራይብ እያደረጋችሁ አበረታቱኝ። በተረፈ ወዳችኋለሁ። ፈጣሪ ሀገራች ኢትዮጵያ ሰላም ያድርግልን። መልካም ጊዜ ሆንላችሁ። ባይ ባይ። ሰላማችሁ ይብዛ። እንግዲህ ላይክ እያደረጋችሁ አበረታቱኝ። ሰብስክራይብ አድርጉኝ ማለት ነው። በድጋሚ እንኳን ደስ አላችሁ። ዛሬ የደስታ ቀን ስለሆነ በቃ ቃላቶች ሁሉ አጠሩኝ። ቃላቶች ሁሉ ጠፉኝ ማለት ነው። በእውነት ደስታ ነካ እንደዚህ ምን እንደምትናገሩ ጥፍትፍት ይልባችኋል፣ ጥፍትፍት ማለት ነው እና ከዚህ በላይ ደስታ የለም። ከዚህ በላይ ደስታ ምንም ስለሌለ ደስታችሁ ደስታዬ ነው እያላችሁ እንግዲህ የነስራ አይንንም ዘላለም ነው አበረታቶች